በአብዛኞቻችሁ ጥያቄ መሰረት ይዤ የመጣሁት ነገር ጡት ጡት ምናምን የምትሉትን ነገሮች። ሰላም አሌይኩም ወረህመቱላሂ ወበረካቱ ውድ የተከበራችሁ የእማ አይመን የእማ አይመን ወይም የአይመን እናት ተከታታዮች በሙሉ ሰላማችሁ ብዝት ይበልልኝ። ደህና ናችሁ ወይ? እንደምታሉ ክርስቲያን ወገኖች ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ ወይ? አለን አልሐምዱሊላ። አብዛኞቻችሁ ጡቴ ለወደቀ ብላችሁ ነበረ። ገና ጡቴ ደግሞ መጨመር እፈልጋለሁ፣ ሰውነቴ ወፍራም ሆኖ ጡት የለብኝም ለምትሉኝ ሁላችሁም እንሻላህ መልስ ይዤላችሁ መጥቻለሁ። ዛሬ እጅግ በጣም ተከታተሉኝ። በጣም ነው የምወዳችሁ ማክብራችሁ። አንደኛ ነገር ይሄ ቫዝሊን ያው አሁን እንግዲህ አንቺ አርገሽ ወይም አሽተሽ አሳየኝ እንደማትለኝ ተስፋ አለኝ። ይሄ ቫዝሊን ይሄን ነው ቫዝሊን እያልኳችሁ፣ ይሄ እንጂ ይሄ አይደለም። ይሄ ለውበታችሁ ለፊታችሁ፣ ለነጠብጣብ ምናምን ላለባችሁ በጣም በጣም ይጠቅማቸዋል። ይሄ ይሄ ቫዝሊን አይደለም። ይሄ ለፊት ለምናምን ይጠቅማል በጣም ምክንያቱም እንትን ያለበት ይሄ ምንድን ነው የሚባለው ይሄ አያችሁት እዚህ ጋ እሱም አላውቀውም። ኦልሬዲ ይሄ በጣም ለፊት እኔ በተለይ በተለይ ማለት ነው ፊቴ በጣም ጥቁር ጠቆን ነጠብጣብ፣ ጥቁሩ ምናምኑ በጣም ነበረብኝ። ከዛ እንደ አጋጣሚ ሴትዮዋ መጣሁበት በሁለት ወሬ ይሄ ገዛችልኝ። ከዛ ይሄ ገዛችልኝ። ይሄው እስካሁን አለ፣ ግን ትልቅ ነው። ኦበዳ አሁን ግማሽ ብየዋለሁኝ። እኔ ከመጣው ገና አራት ወሬ ነው። ያው ስደት ዓለም የማይቀረው ዓለም ነው የሚባለው ይሄ አይደለም። ይሄ ደግሞ ለፊት ለግር፣ ለእጅ ማታ ማታ በተኛ ሰዓት ተቀብታችሁት ጠዋት ደግሞ ብታጠቡት በጣም አሪፍ ነው ይሄ ቫዝሊን ማለት ነው። እና ወደዚህ ቫዝሊን እንዲሄድላችሁ ይሄ ቫዝሊን እኔ በነገራችን ላይ ይሄ ቫዝሊን እኔ አይደለም የሴትዮዋ የሴትዮዋ ቫዝሊን ነው። እንደ አጋጣሚ አመጣሁት እስኪ ልቅረጽላችሁ ብዬ ነው። እና አብዛኞቻችሁ ለጡት ለጡት ለጡት ለጡት በቃ አብዛኞቻችሁ በቃ ከመቶ አምስት በርሰንት ነው በቃ ለጡት ማትሉኝ ማለት ነውና ይሄ ቫዝሊን እጅግ እጅግ በጣም በጣም ለማንም ለማንም ጠይቁ። ይሄ ቫዝሊን ማለት ነውና ምን ታረጋላችሁ መሰላችሁ ማታ ማታ በሰጠ ከሳተኙ በፊት ለማሳደግ የምትፈልጉ ነው። እና ጡታችሁ ትልቅ ለሆነባችሁ አይመከርም። ተጠንቀቁ ለማለት ያክል ነው። ይሄ ጡት ለሌለን ላላችሁኝ ነው። ይሄ ጡት ለሌለን ላላችሁ ነው። ይሄ ለማሳደግ እጅግ በጣም ይረዳል። በጣም በጣም ከምነግራችሁ በላይ ነው የሚረዳው ማለት ነው። እና ይሄ ቫዝሊን ተጠቀሙት ጠዋት የኔ ማታ ተቀቡት አላችሁ ሰታኝ ተቀቡት እና ማለት ነው። የኔ ተቀቡት በቃ እንደ ፊት ምናምን እንደሚቀባ ሰው ተቀቡት ተቀቡት እና ከዛ ደግሞ ጠዋት ላይ ግዴታ መታጠብ አለባችሁ። መታጠብ ግዴታ ነው። ሳታጠቡ መዋል የለባችሁ ማለት ነው። እና ይሄን ቫዝሊን ያልኳችሁ ማለት ነው። አብዛኞቻችሁ ለጡቴ የምትሉኝ የምትሉ ቫዝሊን ይሄ ቫዝሊን ነው። ከፈለጋችሁ ጉግል ክሮም ላይ ገብታችሁ ጥቅሙን ማወቅ ትችላላችሁ። የዚህን ስም ቫዝሊን እንትን ልጽፋችሁ ማለት ነው። እና ማታ ማታ ነው የምትቀቡት፣ ጠዋት ደግሞ መታጠብ ማለት ነው። ሁሌም ለሁለት ሳምንት ያክል ይሄ ደግሞ ኦይል እንትን ዜዜቱ ማለት ነው። ዜዜቱን እጅግ በጣም ለወደቀ ጡት እኔ በነገራችን ላይ አጥብቻለሁኝ ግን ጡቴ ትንሽ ወድቆብኝ ነበር። እና ምን አደረኩ መስላችሁ? መጠቀም ከጀመርኩት ከአንድ ወር እስከ አንድ ወር ሁለት ሳምንት ምናምን ሆኖኝ ኦልሬዲ ብቻ በጣም ለውጥ አለው። ከበፊቱ በጣም በጣም እጅግ በጣም ለውጥ አለው። በነገራችን ላይ ይሄ ዘይት ወይም ኦይል ነው የሚሉት። ብቻ ለማለት ይሄን ዘይት መጠቀም ጀመርኩ። እኔ እንደ አጋጣሚ ጓደኛዬ ናት፣ አቦ እስኪ ለጡት የምናምን ስላት፣ ከዛ ይሄን ተጠቀም ያለች ተጠቀምኩት። ግን በጣም ምን ልበላችሁ ለውጥ አለው። ለወደቀ ጡት ለምትሉ ነው እና ይሄ መልስ ለእናንተ ነው። ይሄ ደግሞ ይጠቅማችኋል ብዬ ነው እና ለምታውቁት ደግሞ ሼር አድርጉልኝ። በጣም ነው የምወዳቸው። እኔ በነገራችን ላይ እጠቀመዋለሁ የምጠቀመው ነገር ነው እንጂ ለእናንተ የማሳየው ይሄ፣ ደግሞ የምትቀቡበት ሰዓት ማለት ነው። ጡታችሁ ትልቅ ለሆነ ወይም ትንሽ ለሆነ አይደለም፣ ለማሳደግ ወይም ለመቀነስ አይደለም የሚረዳው። ይሄ የወደቀቱ ትንሽ ቀጥ ያደርጋል። ይሄን ያክልም አይደለም፣ ይሄ የተካበደ ነገርም አይደለም። የእኔ አይካበድለትም፣ ገባችሁ? አይካበድም። ይሄን ያክል ተካብዶ ሳይሆን ምን ልበላቸው በቃ በቃ መካከለኛ ትሆናላችሁ። ከበፊት የወደቀው ትንሽ እንትን ይላል ማለት ነው። ግን ይሄ ስትጠቀሙት እናንተ ዝም ብላችሁ ልትጠቀሙትም ትችላላችሁ። ያኔ ሁሌም እኔ ደግሞ ከዚህ ጋር ያኔ ከዚህ ጋር ስትጠቀሙ ምን አድርገዋለሁ መሰላችሁ? ስፖርት ከወገብ በላይ ስፖርት እጄ ምናምን በጣም ሰራለሁ ማለት ነው። ምክንያቱም ይሄ ብቻ ቀጥ ያደርግልኛል ብዬ ስለማላስብ እና ስፖርት ምረቶኝ ሊሆንም ይችላል ይሄም ኦይል ኦይል ኦይል ኦይል ነው። ምድር ብቻ ዘይ ዘይት ምንም ብረቶኝም ሊሆን ይችላል። እና እኔ ያደረኩት ነገር ይሄ ነው ማለት ነው። ይሄ ተጠቅማለሁ ከወገብ በላይ ደግሞ ትንሽ እንቅስቃሴ አድርጋለሁኝ። አልሀምድሊላሂ አሁን የተመጣጠነ ውፈት ላይ ደርሻለሁ። እንማህም ይሄ አብዛኞቹ ተጠይቁኛ እጅሽ ምን ሆነሽ ነው ምናምን እኔ አልሀምድሊላሂ እጅ ምንም ነገር አልሆነም። በልጅነቴ እንዳጋጣሚ በቢላዋ ቆርጬው ነበረ ሙሉ ተነስቶ ነበረ አትሉም? ሙሉ እንትኑ ማለት ነው። ሙሉ ተነስቶ ነበረ ከዛ አልሐምዱሊላህ አሁን ደህና ነኝ። አመሰግናለሁ። ግን ትኩረት ሰታችሁት እንዴት እንደጠየቃችሁኝ አላውቅም። ግን ቲክቶክ ላይ የተጠየቅኩት አልሙህም። መጠየቅ የምትፈልጉ ነገር መስራት ልሰራላችሁ የምትፈልጉ ነገር ካለ ነገሩ ኢንሻላ እሰራላችኋለሁ በአላህ ሱብሓነ ወተዓላ ፍቃድ እና ምን እንላችሁ ነበረ? አዎ ውዶቼ አበረታቶኝ፣ ያው ነገራችን ላይ ለጠቀማችሁት ማለት ነው። ሌሎችም እንዲጠቀሙ ተባበሩኝ። ያኔ ምን አለበት ብታሳድጉኝ ላይክ ሼር ብታደርጉልኝ። ምንም እኳ አይደለም ምንም እኳ አይጎልባችሁም ለእናንተ ምንም አይጎልባችሁም ማለት ነው እና ሼር ብታደርጉ ለጠቀማችሁት ደግሞ ላይክ እና ለሌላ ሰው ሼር ብታደረጉት እጅግ በጣም እንትን ነው ማለት ነው እና ይታያል። ውዶችዬ አመሰግናለሁ። የዛሬ ቪዲዮ ይሄንን ይመስላል። ከወለዳችሁ ደግሞ ላይክ እና ሸር አትርሱ። ይሄን እንደነገርኳችሁ ይሄ ለፊት ለግር ለእጅ በተለየ ለወለዳችሁ ማለት ነው። ይሄ ሸንጠረዝ ነው ምንድን ነው የሚባለው ማለት ነው። ሆዳችሁ ምናምን ብትቀቡት በወለዳችሁ ሰዓት እና ከወለዳችሁ በኋላ ይሄ ሽጥር ሽጥር ሽጥር ምንድን ነው የሚባለው ሰው ከወዳጅ ጋር ይወጣል አይደል? ለሱ ራሱ በጣም አሪፍ ነው። እንደገና ደግሞ በጣም ወፍራም ነበራችሁ ስትከሱ ደግሞ እንትን ይላል እጃችሁ፣ የሆነ ሸብሸብ ምናምን የሚለውን ነገር ማለት ነው። እሱ ራሱ በጣም እንትን ይሰትራል እና ለማንኛውም ለብዙ ነገር ጠቃሚ ነው። ላይክ እና ሸራይረሳ። መልካም ቀን ይሁንላችሁ። በጣም ነው የምወዳችሁ ማከብራችሁ በነገራችን ላይ እይታ ሁለት ሺ አንድ ሺ አምስት መቶ እይታ ቢኖረውም ነገር ግን ማለት ነው እጅግ በጣም የሚገርመኝ ነገር ላይክ ከአስር ራሱ አይበልጥም። እና ምን ችግር አለው ላይክ ብታደርጉ እና እስከመጨረሻው ሙሉ ሳታዳምጡ ምንም ነገር እንዳታደርጉ ተጠንቅቁ ለማለት ያክል ነው። ወዳቸዋለው። ሰላሙ አሌይኩም ወራት ለበረካቱ አላ ስብሓን ታላ በስደት አለም ላላችሁ ሙሉ ለሙሉ አላ ደስተኛ አላ አድርጋችሁ ከልጆቻችሁ ጋር አላ ያገናኛችሁ። ከቤተሰቦቻችሁ ጋር አላ ያገናኛችሁ። እጅግ በጣም በቃ ከምነግራችሁ በላይ አይ ላቭ ዩ ቱ። በቃ ይሄ ነው ምለው። እኔ ምንም ነገር አይደለም ብትወዱኝም፣ ባትወዱኝም፣ ላይክ ብታደርጉ ባታደርጉ፣ ሼር ብታደረጉ ባታደረጉም፣ እኔ እጅግ በጣም ነው የምወዳችሁ። ቃላት የለኝም። በነገራችን ላይ በተለይ ቲክቶክ ላይ እኔ ቃላት የለኝም። በጣም ነው የምወዳችሁ። ሰላሙ ለአለይኩም ወራህመቱላሂ ወበረካቱሁ ነው የምላችሁ።